ለምትወዱት ለምታፈቅዱት ሰው መጨነቅ ማለት ምን ማለት ነው? ተመልካቾቼ፣ ተው ኪራዬ ኪራዬ፣ አይታቀፍም አይታቀፍም የሰው ሚስት አት ቀፋት ማለት ነው። እንዲህ አላቀፋትም። ረሱም ተነሳ በአባወራውም ተነሳ ሊያቅፈው ማለት ነው። ምን ነው ይሄን ያህል ከሀገር ውጭ ወጥተው ምናምን ነው እንዲ መጡት ልጆቹ? ምን ነው ይሄን ያህል ተቃቀፉብን ማለት ነው? እንዲ አቃለው ምን ዳይሬክተሯ፣ ጸሀፊ ዋና እኮ እንትኗ እኮ ዳይሬክተሯም፣ ደራሲዋም ሁሉ ነገሯ እኮ ያደረገችው እኮ ይሄ ሁሉ ጨዋታ እኮ የሄሉ ነው፣ እናውቃለን። ምን የእውነት እኮ ተጣልታችሁ እኮ አይደለም። እውነት እንነጋገር ከተባለ፣ ስለዚህ አታካብዱት። ለማንኛውም ለማለት ፈልጌ ነው። እና ውዶች እውነተኛ ፍቅር ማለት እንደ ሄዱና እንደ እንዳልክ ነው ብዬ ነው የማስበው። በእርግጥ እያብም ትንሽ አለ አይደለ? በጣም ትቢት ያበዛል፣ ትቢት አለበትና ትንሽ ጉራ ቢጤ ስላለችበት ነው የተቸገረው እሱ። ሰላም ውድ የተከበራቸው ቻናል የተከታታዮች እንዴት ናቸው? ከኔ ጋ ሁሉ ሰላም ነው። ሰላማችሁ ይብዛ፣ ሊን ባላችሁበት። ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች፣ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ስወዳችሁ። ይህንን ቪዲዮ ላይክ ላይክ አድርጉልኝ። የምወዳችሁ የማ ማከብራችሁ ቤተሰቦቼ ቪዲዮ እየታየ አይደለም ምክንያቱም ላይክ እያረጋችሁ ስላልሆነ ማለት ነው ላይክ አድርጉትና ና ለብዙ ሰው እንዲታይ አድርጉልኝ ማለት ነው እና ወዶቼ አሁን እንግዲህ እንደት እንደምታውቁት የሌለ ነገር አምጥቼ ፈጥሬ እንዲታይልኝ አልፈልግም የተሰማኝ ነገር ተናግሬ ለምን አምሳ ሰው ስልሳ ሰው ብቻ አያየውም ማለት ነው ስለዚህ እናንተም ተባበሩኝና ላይክ አድርጉልኝ ቪዲዮን እና ወንዶቼ እንዳልክም ደግሞ ለእሷም ክብር አለኝ ለቤተሰቦቿም ክብር አለኝ። ምንም ነገር ክብሯን ሳልቀንስ ነው እኔጋ ጋር በፍቅር በነበረን ጊዜ ላይ ምንም አይነት ነገር የሴትነት ክብሯን የሚነካ ነገር ሳላደርግ ምንም ነገር እንደመጣች በክብር በክብር ለቤተሰቦቿ አስረክብ ያለው አሁንም የፍቅር ላይፍ ላይ ነው ያለችው፣ ወይንም ሬሊንሽፕ ላይ ነው ያለችው። አሁን ላይም ይሄ ላይ ይሄ ሬሊንሽፕ ውስጥ ያለችበት ላይ ደስተኛ እንድትሆንና ደስተኛ ሆና በቃ ፈካ ብላ ፈታ ዘና ብላ እንድትኖረው የምፈልገው እንጂ ግዴታ ለእኔ ካልሆንሽ ናችሁ ብዬ ያለልም ብለዋል እና በቃ እውነተኛ ፍቅር ትላላችሁ፣ ይሄ ነው ማለት ነው። እና እኔ አሁንም ቢሆን ያብ መጥቶ አሁንም እሷ ይቅርታ ምናምን ብላ እንትን እያለች ነው። እኔ ሄሉ ብላለች፣ እኔ እንደዛ አይነት ጸባይ የለኝም፣ እንደዛ አይነት ተፈጥሮ የለኝም። ወይንም ደግሞ እኔ እንደዚህ ሲመል ሰውን ምን ለማመጥ ወንድም ለማመጥ ልጅ አይደለሁም። ግን በቃ ስለሞዱ ስለማፈቅረውና ፍቅሩ የኔ ፍቅር እንዲገባው ስለፈለኩኝ ይሄ ነገር ያደረኩት እንጂ ማንነት አይደለም ብላለችና አዎ ማንነትሽ ላይሆን ይችላል፣ ግን ደግሞ ባልና ሚስት ሲጣላ ሚስት ናት ይቅርታ መጠይቁ ያልሽበት ፓርት ላይ ትንሽ ይሰመርልኝ፣ ቀይ ይደረግልኝ ማለት ነው። አይ አይደርም። ጥፋተኛ ያጠፋ ነው። ባልም ሚስትም አይደለም ያጠፋ ሰው ነው ይቅርታ ሚጠይቀው ብቻ ግን፣ ለማንኛውም እንኳንም ታረቃችሁ ይሁን እያጣፍጥላችሁ። እስኪ አንድ ሳምንት ከቆያችሁ ማለት ነው። ከሳምንት በኋላ ደግሞ የምታመጡት ነገር ይኖራል እና እኔ ግን እንደዚህ አሁንም ድጋሚ ልቧን ከሚሰብረው ድጋሚ ልቧን ከሰበረው ግን እያብን ይቅር አልለውም፣ እኔ ማለት ነው በቃ ያ ብን አጥቤ ነው የማሰጣው ማለት ነው። ብቻ ግን እስቲ በቀጣይ ምን ሊፈጠር እንደሚችል እናያለን። አሁን ላይ እንግዲህ ከሰው ስህተት ከሰው ስህተት ከብረ ዝገት አይጠፋምና እሱ ማጥፍቷል እሷ ማጥፍታ ሊሆን ይችላል። ታርቀዋል። በቀጣይ ምን ሊመጣ እንደሚችል አናቅም። እንዳልክየም ደግሞ እንግዲህ ለሱ ያስተላለፈው መልእክት፣ ለቤተሰቡ ለቤተሰቦቿ ያስተላልፈው መልእክት ነበር። እንዳልካችን ኑርልን እና ከብራሃለን እንወድሃለን ማለት ነው። እንዳልክየ እስኪ እንዳልክ ቤተሰቦች ይህን ቪዲዮ ላይክ አረጋችሁ አሳውቁኝ። በሌላ ቪዲዮ መጣለሁኝ። ሰብስክራይብ አድርጉ፣ ላይክም አድርጉ። ሰውወዳችሁ።